በክርስቲናለን ኮ ፍቅር እስከ መቃብር አለ፣ የኛ ፍቅር የሚሻገር ነው። የእግዚአብሔር ፍቃድን እንዴት ላቀው ይችላል? ይሄን ሰው በጣም ወደዋለሁ፣ እሱም እንደሚወደኝ አውቃለሁ። ግን የእርሱ ፍቃድ ገልጦ ልጆቹን የማኖር ፍላጎት ያለው አምላክ በህልም ካልገለጠልኝ ትክክል አይደለም፣ ወይም ደግሞ ለእኔ አልተሰጠም ሲሉ ይሰማሉ። እና በራእይ የሚገልጥበት አጋጣሚ ሊፈጠር ይችላል፣ ግን ጥንቃቄ ይፈልጋል። የሁለት ጋብቻ ያልተሰጣቸው ሰዎች አሉ። ይሄስ በምን ይታወቃል? ጋብቻ ለሁሉ አይሰጠም። ብዙ ሰዎች ጋብቻ የሆነኝም የሚሉት የጋብቻ መንገድ ከሞከሩ በኋላ በሀሰትና በእውነት መካከል ምን አለ? ሶስተኛ መንገድ የለም አለ። ልክ እንደዛ ነው። አሁን በማግባትና ባለመግባት መካከል ሌላ ሶስተኛ መንገድ የለም። አሁን ጸበል አይሞክርም። ጸበል ቦታ የሚካሄደው በእምነት ነው። መንፈሳዊ ጉዳዮች ወደ እኛ ህይወት ሲመጡ ውጤታማ የሚሆኑበት አንዱ መንገድ የመጨረሻ ምርጫ ስለምናደርጋቸው ለጋብቻ ብቁ የምትሆን ሴት የሚፈጥረው ቤተሰብ ሰው በዚህ ልክ እንጀራ ለመብላት ወይም ደግሞ የኑሮ መንገዱን ለማስተካከል የሚደክም ከሆነ በአለማችን ከፍተኛ የሚባል የህይወት ተቋም ውስጥ ለመግባት ደግሞ ምን ያል መማር አለበት በ በደምብ ቀሲስ ልሳነፅድቅ ኪዳኔ ይባላለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰባኪ ወንጌል ነኝ እንዲሁም ደግሞ ጸሐፊ ደራሲ ነኝ ነገ ስምንት ሰዓት ላይ በመልሕቅ በሚተላለፈው መርሃ ግብር ላይ በጋብቻ በቅድመ ጋብቻ እንዲሁም ደግሞ በማህበራዊ ህይወት ላይ የተለያዩ ጉዳዮች አንስተናል እንድትከታተሉ ጋብዛቸዋለሁ